አንድ አበባ ነው የጠየቀው። አንድ አበባ ነው የጠየቀው። አናጣም አሁን፣ አንድ አበባ፣ አንድ አበባ፣ አንድ አበባ። ቶሎ በሉ ቶሎ በሉ። ይሄን ትሪፕ እንዳያመልኩ፣ ይሄን ትሪፕ እንዳያመልኩ። አብዱዬ አትይዝልኝም? አንድ የሚችል ልግደላት፣ ልግደላት

አሁን ትሪፕል ጋይስ አሁን በሶስት ነው የሚባዛው። ሰብርዬ በሶስቱ ነው የሚባዛው። ሰብርዬ ሰብርዬ ኔ ቆንጆ ጋይስ በሶስቱ ነው የሚባዛው። በሶስቱ ነው የሚባዛው ጋይስ ሌስ ጎ አንድ ጋላክሲ ሂዱበት፣ ሂዱበት ፋሚሊ አረ በሶስቱ ነው የሚባዛው። አረ ትሪፕል ትሪፕል ትሪፕል። ወይኔ በላቸው፣ ወይኔ በላቸው። ይች ልጅ የሚያስገድለኝ ሰይቷ ጋይስ ትሪፕል ትሪፕል ትሪፕል ማይ ፋሚሊ ትሪፕል አይ ሰብሪና ዶናት እንብላ፣ እንብላ ነው እንብላ። ዶናት ነው ምሳ ነው ምሳ መሆኑ ነው ጋይስ። ትሪፕል ትሪፕል ትሪፕል ትሪፕል ፋሚሊ ትሪፕል ፋሚሊ። በሶስት ነው የሚባዛው፣ በሶስት ነው የሚባዛው፣ በሶስት ነው የሚባዛው። አላለቀም እስካሁን አስር ዘጠኝ ስምንት አላለቀም። ወይኔ በላቸው አቺ በእናትሽ ጌሙ መውቅ ደመቅ እንዲል ቅጣት ቀንሽ ናኝ ጌሙ ቀዝቅዟል ሰው እየወጣ ነው ስለዚህ በሶስት ሺ እናርግ ና በሞራል እንጫወት እና ሶስት ሺ ሲጀመር ለምን ገባለሁ ታዲያ ብገባ ትቀጭልኝ ለምን ገባለሁ በሶስት ሺህ እናድርግ እና ቅጣቱ እንግዲህ ሴትዮው ችስታ ቤተሰብ ሲኖር እኮ ነው። እስኪ ግባ መጀመሪያ። ወይ ኔ ጉዴ ለምን ለምን ንገረኝ፣ ሄዶ ለምን መጀመሪያ ለምን ገባለሁ? ምንድን ነው የምትለው? ጋይስ ታፕታፕ አርጉ፣ ታፕታፕ አርጉ። ቅጣት በሶስት ሺ እናድርገው እንጂ እንደዚህ አይልም። አይሄድም እንደዚህ ስታ ቤተሰብ እንዳላ ሰው በአምስት ሺ ትላለች። ቅጣት ካልፈራሽ ግጠሚ እያልኩሽ እኮ በአምስት ሺ ማንም አያጫውተንም። በአምስት ሺ በሶስት ሺ ንጫወት ከዛ በሶስት ሺ ሞራል ይኖራል። በቃ አንድ ሰው ራሱ ሲመጣ ደስ እያለው ደስ እያለው በ ከመጡ ነው። ጨጓራ ነው የምታቃጥለት ሰውዬ ሪፕላይ ያርግልኝ ዛሬ መቀጥቀጥ ነው ቀኔ ከመቶ ምናምን ሰው ወደዚህ

ታፕታፕ አድርጉ ጋይስ፣ ችግር የለውም። ደብል ታፕ ደብል ታፕ። ምንም ማለት አይደለም። ምንም ማለት አይደለም። ደብል ታፕ ደብል ታፕ። ሌትስ ጎ ጋይስ፣ ደብል ታፕ። ሲጀመር በጠራራ ፀሐይ ገብቷል። ሁሌ በሳ ነው ምትጮቹ አዛ አዛ ሰዓት እኮ ነው ይሄ። አዛ ሰዓት ነው እኮ፣ የማታው ሰዓት የአስራ አንዱ ሰዓት የአስሩ ሰዓት ነው እንጂ ጊፍተሮቻችን አሜሪካ ናቸው። አብዛኛው አሜሪካ ደግሞ አሁን ከሌሊቱ አስር ሰዓት ነው። ከሌሊቱ ማለት ነው ሰዓት ታውቃለህ። እንዴት አላውቅም እያረሱ ነዋ። እንደዛም ከሆነ እኮ ታዲያ እኮ በዚህ ሰዓት እያረሱ ነዋ። አን እንዴት ያንቺን ያጫውት። ሰንበት ነው ዛሬ ሰንበት ነው እሑድ ነው እሑድ ነው ልክ ነው እኔ እስኪ ሰንበት አንቺማ ሶፋ ላይ እየተዝናኑ ቢራቸውን እየጠጡ ያጫውቱኛል ብለሽ ነበር ስድስት ሰዓት ከቀኑ አይ በዚህ ሰዓት የምር እነሱ ጋር ለሊት ስለሆነ የበኋላው ሰዓት አሪፍ

አንድ አበባ ነው የሰጠኝ ጋይስታፕታፕ አ ይሄ ጀስት ስፒድ ቻሌንጅ የሚሞላልኝ የሆነ ጊዜ እንደዚህ ፈርስት ጌም ሚጀምር ልሚን ሰው ነው እና እንደማይደግማ አቋዋለሁ ለዛ ነው ጋይስ ታፕታፕ አርጉ ታፕታፕ አርጉ ታፕታፕ አርጉ ፋሚሊ እኔ ማ በቃ ዛሬ ያስብሽ የነበረ አይነት አንሳ ታፕ ደ ስክሪን ጋይስ ታፕ ደ ስክሪን ታፕ ደ ስክሪን አስራ አንድ ሰዓት ካለሽ እንገዳደራል

ለኔ ለወንድምሽ አንድ ጋላክሲ ምን አላት? ትሪፕሉ ሲጀምር ማለት ነው። አንድ ጋላክሲ ከጣልሽበት ሶስት ሺ ገባን አገኘናት ማለት ነው። ሶስት ሺ ገባን ማለት ጎረሯን ያዝናል። ትሪፕል ነው፣ ትሪፕል ነው። ጋይ አስቀጡኝ፣ ይሄን ጌም አስቀጡኝ፣ ይሄን ጌም አስቀጡኝ። ጋይስ፣ አንድ ጋላክሲ፣ አንድ ጋላክሲ፣ አንድ ጋላክሲ፣ አንድ ጋላክሲ። ጋይስ፣ አንድ ጋላክሲ። አረ ተበላ። ጋይስ፣ አንድ ጋላክሲ ረሽ ቢያንስ ዊነን አድነውልኝ። ኑራ ኑራዬ ኑራዬ ጋይስ አንድ ጋላክሲ ፕሊስ። ኧረ እንደ አንድ ጋላክሲ በሶስት ነው ይባዛል፣ ሶስት ሺህ

ማሜ እንደው ከእነኚህ ጋ እንኳን አታስቀጣኝና፣ ማሜ ከእነኚህ ጋ እንኳን አንተ በአንድ ጋላክሲ እንኳን አታስቀጣኝ። እሺ፣ ከሌሎቹ እሺ፣ ችግር የለውም ጓደኞች ናቸው። እቺ ልጃውን በገላት ምን ችግር አለው?